የ42 ዓመቱ የቀድሞ ኔዘርላንድ የሪያል ማድሪድ ተጫዋች ቫንደርቫት ክርስቲያኖ ሮናልዶ አስደናቂ የቡድን አጋሬ ነበር ሲል ተናግሯል። ቫንደርቫት አክሎም ነገር ግን ብዙም አላየሁትም፣ ምክንያቱም ሁልጊዜ በራሱ ስራ ይጠመዳል። ከዚህ ቀደም አንድ ጊዜ አይቼው የማላውቀው የቡድን አጋሬ እሱ እንደነበር ተናግሬ ነበረ፣ ምክንያቱም ሁልጊዜ በልምምድ ወቅት መጀመሪያ የሚመጣውና መጨረሻ ላይ የሚወጣው እሱ ስለሆነ በቦርሳ ውስጥ ከሌሎቹ የቡድን አባላት ጋር ሲነጻጸር ብዙ እርጥበት አዘል ንጥረ ነገሮች ነበሩት። ይህም አስደናቂ ነበረ። እኔ የእሱ ስልጠና ተነሳሽነት አምስት ፐርሰንት እንኳ አልነበረኝም እሱ የቡድን አጋሪ መሆኑ ራሱ አስደናቂ ነበር ሲል ይህ ኔዘርላንዳዊ የአርባ ሁለት ዓመት የቀድሞ የሪያል ማድሪድ ተጫዋች ሀሳቡን ሰጥቷል። የሀያ ስድስት አመቱ ኮከብ ክሊያን ባፔ ምሽቱን ሀገሩ ፈረንሳይ ዩክሬንን አራት ለዜሮ አሸንፋ ወደ አለም ዋንጫ ማለፏን ካረጋገጠች በኋላ ዛሬ ከሰዓት በወጡ መረጃዎች መሰረት ከቀጣዩ የብሔራዊ ቡድን ጨዋታ ውጪ እንደሚሆንና ወደ ሪያል ማድሪድ እንደሚመለስ ተገልጿል። ታዲያ የፈረንሳይ ኮኮብ ተጫዋች በትናንትናው ምሽት ጨዋታ ሁለት ግቦችን ያስቆጠረ ሲሆን በእግር ኳስ ሲወቱም አራት መቶኛ ግቡን ከመረብ ማሳረፍ ችሏል። ሊቨርፑልና ዩቬንቱስ ጀርመናዊ የባየር ሙኒክ ተጫዋች ሰርጅን አብሬን ለማስፈረም ፍላጎት እንዳላቸው ተገልጿል። የጣሊያኑ ክለብ ዩቬንቱስ ይህንን የ ሰላሳ አመት የፊት መስመር ተጫዋች በመጪው ክረምት ውሉ ሲያበቃ በነጻ ለማስፈረም ቢያስቡም ሊቨርፑሎች ለተጫዋቹ ከሚያቀርቡት ደሞዝ ጋር መወዳደር እንደሚችሉ እንደሚያምኑ ጋዜጣ ዴልስፖርት ይዞ የወጣው መረጃ ያመላክታል። ሊቨርፑሎች እንግዲህ የሉዝ ዲያዝን ቦታ ይተካልናል ማለት ይህንን ተጫዋች ለማምጣት ፍላጎት እንዳላቸው ነው መረጃዎች የሚያመላክቱት። ማንቸስተር ዩናይትዶች ስለ ጀርመናዊ ተጫዋች ካሪም አዲያሚ ከወኪሉ ጆርጌ ሜንዴዝ ጋር መነጋገራቸው ተሰምቷል። ቦሩሺያ ዶርትመንዶች የተጫዋቹን ውል ለማራዘም የሚያደርጉትን ጥረት አሁንም የቀጠሉ ቢሆንም እስካሁን ምንም ስምምነት ላይ አልደረሱ። ዶርትመንዶች በአዲሱ ስምምነት ላይ የመልቀቂያ አንቀጽ ማካተት ወይም ደግሞ አለማካተታቸውን አሁንም እርግጠኛ አይደሉም ነው የተባለው። ቀይ ሰይጣናቶቹ ግን ይህንን ወጣት ተጫዋች በጥር ዝውውር መስኮት ወደ ክለባቸው ለማምጣት ፍላጎት እንዳላቸው የጀርመኑ ጋዜጣ ቢልዲዞ የወጣው መረጃ ያመላክታል። ብራዚላዊ የ20 ዓመት የፓልሜራስ ተጫዋች ቪክቶር ሮኬ ፈጣሪ ቢፈቅድ ወደ አውሮፓ ተመልሾ የመጫወትና መላመድ ህልሜ ነው ሲል ተናግሯል። ወጣቱ ተስፈኛ ጥቂ እዚህ በፓልሜራስ መጫወቴንና ስራዬን መስራቴን ቀጥላለሁ። አሁን ትኩረቴ እዚህ ነው። ወደፊት ወደ አውሮፓ አመራለሁ ያለው ሲሆን ወደ አውሮፓ በጊዜ ነበር ያመራሁት፣ ከልምዴ ብዙ ተምር ያለው ወደ ብራዚል እግር ኳስ መመለስ ወደ ኋላ መመለስ አይደለም። በተቃራኒ ሁለት እርምጃ ወደፊት ለመራመድ አንድ እርምጃ ወደ ኋላ መመለስ አለብህ ሲል ተናግሯል። ሮኬ በ በ2023 ወደ ባርሴሎና ያቀና ሲሆን ከዛም በሪያል ቤቲስ በውሰት አሳልፏል። በ2005 ዳግም ወደ ብራዚል በመመለስ ፓልሜራስን ተቀላቅሏል። በ30 የብራዚል ሴሬ ጨዋታዎችም 16 ግብ ሲያስቆጥር፣ ሶስት ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህ ተጫዋች ጋቦናዊ አጥቂ ፒየር ኤመሪክ ኦባሜያንግ የተጫወትክበት መጥፎ ክለብ የቱ ነው ተብሎ ለተጠየቀው ጥያቄ ቼልሲ ነው ሲል ምላሹን ሰጥቷል። ቼልሲ በጣም መጥፎ ክለብ የነበረ ወደዛ ማምራቴ ትልቅ ስህተት ይመስለኛል። በወቅቱ በባርሴሎና አስቸጋሪ ሁኔታ ውስጥ ነበርኩ። በቤቴ ውስጥ የዝርፊያ ሰለባ ሆኜ ነበር እንዲሁ ባርሴሎና አንድ ተጫዋች መሸጥ ነበረበት፣ እኔን ወይም ሜምፊስ ዴፓይን። በወቅቱ የነበረው ብቸኛ አማራጭ ቼልሲ ነበር፣ እኔም ለቤተሰቤ ስል ወደ ቼልሲ አመራው ሲል ተናግሯል። ይህ የቀድሞ የአርሰናል የባርሴሎና እንዲሁም የቦርሺያ ዶርትመንድ የፊት መስመር ተጫዋች ፔር ኤሜሪክ ኦበሚያንግ